ክርስቲያኖች ለመሆኑ ህዳር 12 እና ሰኔ 12 የሚከበረው የሊቀ መላኩ የቅዱስ ሚካኤል በዓል ልዩነቱ ምንድን ነው? በስመ አብ ወወልድ ወመንፈስ ቅዱስ አህዶ አምላክ አሜን። የተወደዳችሁ የእግዚአብሔር ቤተሰቦች እንደምናላችሁ አሜን። የአምላካችን የእግዚአብሔር ስም የተመሰገነ እና የከበረ ይሆንልን። ህዳር 12 ሊቀ መላእክት ቅዱስ ሚካኤል ከ99ኙ ነገደ መላእክት አለቃ ሆኖ የተሾመበት፣ እስራኤላውያንም ሌሊቱን በብርሃን ቀኑን በደመና እየመራ ምድረ ርስት ያደረሰበት በዓሉ ይከበራል። አንድ ሰው ያየውን ራእይ በድርሳነ ሚካኤል ላይ ጽፎት እናገኘዋለን። ሊቀ መላእክት ቅዱስ ሚካኤል በዓሉ በሚከበር በተለይ ደግሞ በህዳር 12 ቀን ከእልፍ አእላፍ መላእክት ጋር ቅዱሳን በሙሉ ዙሪያውን ከበው እያመሰገኑ ሊቀ መላእክት ቅዱስ ሚካኤል በዚች ቀን ጥልቅ ወደ ሆነውና እሳት ወዳለበት ትሉ ወደማያንቀላፋበት ወደ ሲኦል ወረደ ይለናል። እናም ቅዱስ ሚካኤል የቀኝ ክንፉን ወደ ሲኦል ጨመረው። በዛ ጊዜ ቁጥራቸው ይህን ያህላል የማይባል ነፍሳትን ከሲኦል ቅዱስ ሚካኤል ይዞ ወጣ። ዳግመኛም ቅዱስ ሚካኤል የግራ ክንፉን ወደ ሲኦል ጨመረው፣ ቁጥራቸው ይህን ያህል የማይባል ብዙ ነፍሳትንም ይዞ ወጣ። ለዚህ ነው በቤተክርስቲያን አባቶቻችን ቅዱስ ሚካኤልን ሺ በክንፉ ሺ ባክናፉ የሚሉት። በዚህ ጊዜ ዳግመኛም በዛ የተሰበሰቡት አብረውት የነበሩት መላእክትና ቅዱሳን አንድ ጊዜ ስለ እግዚአብሔር ምረት ብሎ ክንፉን ወደ ሲኦል እንዲጨምረውና ነፍሳትን እንዲያወጣ ለመኑት ይላል። ያን ጊዜም ቅዱስ ሚካኤል ምረትን የተመላ ክንፎቹን ወደ ሲኦል ጨመረው፣ ብዙ ነፍሳትንም ይዞ ወጣ ለመዳንና ለምረት የቀረቡትን የቅዱስ ሚካኤልን ዝክር የሚዘክሩትን በዓሉን የሚያከብሩትን የቅዱስ ሚካኤልን አማላጅነትና ተራዳይነት ያመኑትን ቅዱስ ሚካኤል በህዳር 12 ቀን በየጊዜው ወደ ሲኦል እየወረደ ነፍሳትን ያወጣል። ዛሬም ድረስ ህዳር 12 ቀን በዓሉ በሚከበርበት በዚህ ቀን ወደ ሲኦል ቅዱስ ሚካኤል እየወረደ ብዙ ነፍሳትን ከሲኦል እያወጣ ወደ እግዚአብሔር መንግስት ወደ ገነት ያስገባል። ሊቀ መላእክት ቅዱስ ሚካኤል በሳጥናኤል ቦታ በተተካበት አሐዜ መንጦላዕት ሆኖ በተተካበት በዚህ ጭለት ወደ እግዚአብሔር ዙፋን ይገባል። እግዚአብሔርም ዙፋን ፊት ድና ስለ እንስሳቱ ስለ አራዊቱ፣ ስለ ሳሩ፣ ስለ ቅጠሉ፣ ስለ ዘሩ ስለ እያንዳንዱ እግዚአብሔር በምድር ስላደረጋቸው ስለፈጠራቸው ፍጥረታት ምረትን ይለምናል። በተለይም ደግሞ ስለ ሰው ልጆች ይልቁንም ደግሞ በስሙ ለሚታመኑና ለሚያምኑ ስሙን ለሚጠሩ ዝክሩን ለሚዘክሩ መታሰቢያውን ለሚያደርጉ ሰዎች እግዚአብሔር ምሕረትን ያደርግ ዘንድ ቅዱስ ሚካኤል በእግዚአብሔር ዙፋን ፊት ተደፍቶ ምሕረትን ይለምናል። ያን ጊዜም ከእግዚአብሔር የምሕረትና የይቅርታ ቃል እስካልወጣ ድረስ ቅዱስ ሚካኤል ከዛ ይነሳም ይላል። እልፍ ሀይላፍ መላእክትም ከእግዚአብሔር ዙፋን ውጪ ሆነው ቅዱስ ሚካኤልን ይጠብቁታል። ቅዱስ ሚካኤል ብርሃን ለብሶ ብርሃን ተጎናስፎ የወጣ እንደሆነ በምድር ላይ ስለተደረገው ምሕረት፣ ስለ እግዚአብሔር ይቅርታ እግዚአብሔርን እያመሰገኑ ሊቀ መላእክት ቅዱስ ሚካኤልን ያመሰግኑታል። ክርስቲያኖች እኛ ቅዱሳን መላእክትን እናከብራለን። ቅዱሳን መላእክት ሁሉም ደረጃና ማዕረግ አላቸው። በየደረጃውና የማዕረጉ ከሄደ በኋላ መጨረሻ ላይ ለቅዱስ ሚካኤል ይነግሩታል። ቅዱስ ሚካኤልም በእግዚአብሔር ዙፋን ፊት ቆሞ ከእግዚአብሔር ምሕረትና ይቅርታን ይለምናል። በመጽሐፈ ስንክሳር ኅዳር 12 ቀን የሚታሰቡ እነዚህ ባልና ሚስት የመላኩ የቅዱስ ሚካኤልን ዝክር በየወሩ ማያስታጉሉ ነበሩ። ነገር ግን በአንድ ወቅት የቅዱስ ሚካኤልን ዝክር የሚዘክሩበት ብር አጡ። በዚህ ጊዜ ዱራታውስ የእሱንና የሚስቱን ልብስ ሰብስቦ ለመሸጥ ወጣ። ቅዱስ ሚካኤልም በመኮንን አምሳል ለዱራታውስ ተገለጠለትና እኔ ዋስ እሆናለሁ፣ ሂድና ከበቅ ጠባቂ ድሪም ተበደር፣ ወደ አሳ አጥማጅ ሂድና ደግሞ አሳ ሰጠኝ ብለህ አሳውን ተዋስ፣ እኔ ድጋሚ ስገለጥልህ ያንን አሳ ሆዱን ተሰነጥቀዋለህ ከዛም ታምራት እንታያለ ብሎ ነገረው። ዱራታውስም እንዳለው ተበቅ ጠባቂ ድሪም ተበደረ። ካሳ አጥማጅም አንድት በጣም የደከመች አሳ ይዞ ወደ ቤቱ ገባ። ያንንም አሳ ቅዱስ ሚካኤል በተገለጠለትና በሰነጠቀው ጊዜ ሰላሳ ወቄት ወርቅን ያገኛል። ብድሩንም ይከፍላል። የቅዱስ ሚካኤልንም በዓል ያከብራል። ቅዱስ ሚካኤል ኅዳር 12 ቀን ይህንን ታምር ያደረገበት፣ ሊቀ መላእክት ሆኖ የተሾመበት፣ እስራኤላውያንን ደግሞ ከሰማይ መና እያወረደ ከአለት ላይ ውሃ እያፈለቀ አርባ ዘመን የመራበትና ያሻገረበት በዓሉ ይከበራል። ሊቀ መላኩ ቅዱስ ሚካኤል ከመቤታችን ቀጥሎ ርህሩህ የሚባል ተራርሆ መራራት የተሰጠው ምረትን የሚለምንልን እንኳን ለሰው ልጆችና ለእኛ ቀርቶ ለሳር ለቅጠሉ፣ ለእንስሳት ላራዊቱ የሚለምን ታላቅና ገናና ሁላችን የምንወደው አባታችን ጠባቂያችን መላክ ነው። እግዚአብሔር አምላክ ከሊቀ መላክ ከቅዱስ ሚካኤል በረከት ረዴት ነው ሁላችን ያሳትፈን፣ ይቆየነው።